የጥያ ዓለም አቀፍ መካነ ቅርስ በማዕከላዊ ኢትዮጵያ ክልል በጉራጌ ዞን ሶዶ ወረዳ ጥያ ከተማ ይገኛል። በ1972 ዓመተ ምህረት በተባበሩት መንግስታት የትምህርት፣ የሳይንስና ባህል ድርጅት ዩኔስኮ በዓለም አቀፍ ቅርስነትም ተመዝግቧል። ስፍራው 52 ቅሪታ አካል ከነ መገልገያ እቃዎቻቸው የሚገኝበት ነው። ጎብኚዎች ቢመጡ የሚያገኙት የመጀመሪያ የሚያገኙት እያተክልን ጋ ነ አሁን ቅርስ ግቢ ውስጥ እንገኛለን። እንደ አጠቃላይ ዘጠኝ መቶ አመት የቆየ ቅርስ ሀምሳ ሁለት ቅሬት አካል የተገኘበት የነገሳቶች ና የጦረኞች ሀምሳ ሁለት ቅሬት አካል የተገኘበት ና እና ከሀምሳ ሁለቱ ቅሬታ አካል ደግሞ የተለያዩ መገልገያ መሰራቸው አብሮ ከነሱ ጋር የተገኘ ከአርባአንድ ቁም ንንጋይ ትንሹ አንድ ሜትር ትልቁ ደግሞ አምስት ሜትር ነው። የአምስት ሜትር ጉማጭ አዲስ አባ ስድስት ኪሎ ዩኒቨርሲቲ ብሔርሃዊ ሙዚየም ይገኛል። ጥናትና ምርምር ሊደረግበት ማለት ነው። አብዛኛው አጥንቶቹ እዚሁ ናቸው። ጥናት ሲደረግ እድሜያቸው ከአስራ ስምንት እስከ አርባ አምስት ዓመት የሚቆዩ ነገስቶች እንደሆኑ እንደሚያሳይ፣ ግራናይት ስቶን ደግሞ የተለያዩ ምስሎች አሉት ፊት ለፊት ላይ የጥያ ዓለም አቀፍ መካነ ቅርስ በተገቢው መንገድ አለመልማቱ ይነሳል። ይህን የበርካታ ጎብኚዎች መዳረሻ ቅርስ ለማልማትና አካባቢውን የቱሪዝም ማዕከል ለማድረግ ታዲያ በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የመሰረተ ልማት ማስፋፊያ ፕሮጀክት ተቀርጾ ወደ ትግበራ ለማስገባት እየተሰራ መሆኑን የሶዶ ወረዳ ዋና አስተዳዳሪ ይናገራሉ። በዚህም በሶስት ነጥብ አምስት ቢሊዮን ብር ፕሮጀክት ተቀርጾ የቅድመ ፕሮጀክት ስራ እየተከናወነ እንደሚገኝ አመልክተዋል። የተለያየ ሎጅ የያዘ ስታዲየሞች፣ መዝናኛ ስፍራዎች፣ ባህላዊ ጎጆ ቤቶች፣ የአስተዳደር ህንጻዎች የያዘና የተለያየ የፕሮጀክት አካል የሆኑ ጉዳዮች ተቀርጸው በዚህ ተቃኝተዋል። ስለዚህ ከዚህ አኳያ እንደ አካባቢ መንግስት እየተከናወነ ያለው አሁን ባለንበት ሁኔታ የፕሮጀክቱ የቅድመ ፕሮጀክት ስራዎች እየሰራን ያለነው የመጀመሪያው ይሄ ፕሮጀክት ዲዛይን ተደርጎ ስሪዲው ሁሉ ነገር አልቆ ወደ መሬት ሲወርድ ቦታ ያስፈልጋል። ማረፊያ ቦታ ማመቻቸት ይጠበቅብናል። ይህንን ኦልሞስት አመቻቸተን ጨርሰናል። ግንባታው የተለያዩ የህብረተሰብ ክፍሎችን ያሳተፈ ሲሆን፣ ሀብት ማሰባሰብ ደግሞ ቀጣይ የቤት ስራ ነው። በሀገራችን በተለያየ አካባቢ እንዳሉ እህት ፕሮጀክቶች ይሄ ፕሮጀክት እንደዚሁ በ ወደ ትግበራ መግባት አለበት የሚል ቁርጠኝነት ተወስዶ እየተሰራ ነው ያለው የሀብት ማሰባሰብ ስራዎች በቀጣይ ከፊት ለፊታችን ባጭር ጊዜ ባለሀብቱ በተሳተፈበት የመንግስት ከፍተኛ የስራ ኃላፊዎች፣ ሚዲያዎች ተሳትፈው ሀብት ሞቢላይዝ እናደርጋለን የሚል እቅድ አለን። የአካባቢው ሰላምና ጸጥታ፣ እንዲሁም ከአዲስ አበባ በቅርብ ርቀት ላይ የሚገኝ መሆኑ ተመራጭ እንደሚያደርገው የገለጹት ደግሞ የሶዶ ወረዳ ባህልና ቱሪዝም ጽሕፈት ቤት ኃላፊ ናቸው። በመሆኑም አካባቢውን የማልማቱ ስራ ሌሎች የቱሪዝም መስህቦችን የበለጠ ለማስተዋወቅ እድል ይፈጥራል ብለዋል። በወረዳው ደረጃ ያሉት ይህ ሳይት ሲለማ በዙሪያችን ያሉ ብዙ የቱሪስት መዳረሻ ቦታዎች አሉ። በዓለም በኢትዮጵያ በቅርስነት የተመዘገበ አቡነ ገብረ መንፈስ ቅዱስ አንድነት ገዳም አለ፣ እዚህ ቅርባችን ማለት ነው። እዚህ ባለውልድ ቤተክርስቲያን ቆዳልቲቲ ባለውልድ ቤተክርስቲያን ያለ። እዚህ አጠገባችን አምስት ኪሎ ሜትር ሳንሄድ ሁለት ፏፏቴዎች ግዙፍ ፏፏቴዎች አሉ፣ አልቱና ጉሎ ፏፏቴ የሚባሉ ይሄ የዚህ ቦታ ሲለማ በወረዳችን ላይ ያሉት የቱሪስት መዳረሻዎች የበለጠ ደግሞ የምናስተዋውቁበት ሁኔታዎች እንዳሉ ታሳቢ መደረግ አለበት። የኢትዮጵያ ቅርስ ባለስልጣን በአካባቢው ያሉ መሰረተ ልማቶችን ማልማት እንደሚያስፈልግና ለዚህ ደግሞ ከመንግስት ባሻገር የግሉ ዘርፍ ተሳትፎ ዋነኛው መሆኑን ጠቁሟል። መስህቦችን በማስተዋወቁ ረገድም የመገናኛ ብዙሃን ሚናቸውን እንዲወጡ ተጠይቋል። መሰረተ ልማት አሟልተው ሁሉን ነገር አሟልተው ይሄ የሆነ ቦታ ላይ ኮንሰንትሬትድ የሆነ ኮንሰንትሬትድ የሆነ ኢንቨስትመንት ነው የሆቴል ምን ኢንቨስትመንቶች የተለያዩ ለቱሪስት ምቹ የሆኑ ነገሮችን ወደ መዳረሻ አካባቢ ወደ ቱሪስት ዓለም አቀፍ ቅርስ ቦታ ደግሞ መሆን አለበት። በመንግስት ብቻ ሳይሆን ባለሀብቶችም በግልም በመንግስትም ትብብር መመሰረት ያለባቸው ነገሮች ናቸው። ስለዚህ ይሄን ከማድረጋዊ ይሄ መሰረት አለበት። መገናኛ ብዙ ብዙሃን ቅርሶችን ነው አቆይ የማሳወቅ ስራ አለባቸው ነው ከጠቅላይ ሚኒስትር ዶክተር አብይ አህመድ መደመር መጽሐፍ ሽያጭ በተለያዩ አካባቢዎች የሚገኙ ተፈጥሯዊና ታሪካዊ መስህቦች እንዲለሙ እንዲሁም ትምህርት ቤቶች እንዲገነቡ መደረጉ አይዘነጋም።